ሰላም ሰላም ሰላም ውድና የተከበራችሁ የኔ እና የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያ እናንተ ቆይታ ሁሉ መልካም ሁሉ ሰላም፣ እኛ አለን። ያ እና ዛሬ የመጣሁት ብቻዬ ነው። ያ መምጣቱ አይቀርም ግን በጣም ተናድጃለሁ። ያ በሚያናድድ ነገር ነው የመጣው። በጣም ተናድጃለሁ ከሚባለው በላይ በቃ እንዲ ራሴን ጓደኛዬን አቅርቤ በራሴ እንትን እንዲ ራሴ ባመጣሁት እንትን በብዙ ነገር በቃ ተደብሬ ያለሁት ተከፍቻለሁ ከሚባለው በላይ አስጠልቶኛል። ያው ራሴ በወሰድ ኩለል ተናናቢ ሄማነን በቃ ያልሆነ ያልሆነ ነገር ሳይ በጣም ደብሮኛል ከሚያስጠላና በቃ በጣም ነው የሚያስታላው። ሲጀመር እንዴት በአንዴ ምን አውቃያተ ነው ናቢ አንተ እኔ በነገራችን ላይ አንተን መናገር አልፈልግም። ሶስቱ ነው ሁለት ቪዲዮዎችን ማየቻለሁ እና እንዴት እንደዛ ነው ያንን ነገር ታደርጋለህ? እንዴት ለምን? ሲጀመር እኔ ነኝ ከኔ ጋር ነው ያገኛት። እኔ ለምን አጠይቀኝ? ሲጀመር እኔ ነኝ። በራስ ለነገሪው በራሴ እጅ ነው እኔ ነኝ ከዛ ሙድ ውስጥ እንድትወጣ ያው እንደዛ ብዬ መናገር አልፈልግም ቤተሰቦች ያን እንዴህ ስላደረግለት ምናምን ብዬ መናገርም አልፈልግም። እንደዛም በቃ ማድረግም አልፈልግም። ግን የሆነ በቃ በጣም የሚያስጠላ ነገር ነው እያደረገ ያለው። እንዴት እንደዛን አይነት ነገር እኔ እንደ እህት እንድትጠጋው እንጂ ሌላ በሌላ ነገር ወድሻለሁ፣ ናፍቀሽኝ ምናምን አይሆንም ናቢ። እና ናቢ ብዙ ነገር በቃ እንድጣላክ እያደረከኝ ነው። ከሚባለው በላይ እንድ በቃ በጣም እንድታስጠላኝ እያረክ ነው። እንዴት እንደዛ አይነት ነገር ታደርጋለህ? እኔ ካለህበት ነገር እንድትወጣ ምናምን እንጂ ሲጀመር ደግሞ አጋጣሚ ንጃት ይመጣ ስልኳን ኬታ መጣ። እንዴት እንዴ ጭራሽ እሷን አፈላልገህ ነው ወይስ? ግራ ገባኝ። እኔ አሁን እንዴት እንደዛ ነው አይነት ነገር ታደርጋለህ? ናቢ አያስጠላህም ወይ? እንዴት ጓደኛ ማለት ይሄ ነው። በዚህ ነው የራቁ ጓደኞች። እንደዚህ ስለምታደርግ ነው የራቁህ። እኔ ለመራቅ አስቤ አይደለም ናቢ ግን እንደዛ ነው አይነት ነገር አታርግ። በነገራችን ላይ ከሚባለው በላይ ደግሞ የተናደድኩት በሷ ነው። ጠርቻታለሁ። መጠፍጠፍም ካለብኝ እጠፈጥፋታለሁ አለው። እንደ ታናሽ እህቴ ነው ማየት የሆነ ነገር ስትሆን ደስ አይለኝም። መቼም እናንተ እህት አብራደግ ማለት ያው እኔ እንደምሳሌ ናቢን ውሰዱት። ብዙ ነገር ካለበት ነገር እንዲወጣ የራሴን ቪዲዮ ሳልሰራ ለሱስ ከመስራት ደርሻለሁ ቤተሰቦች እንዴት እንደዛን አይነት ነገር ያደርጋል? እሷን መምታት ካለብኝ እመታት አለው። ግን ደግሞ ይሄ ነገር ሊሆን አይችልም። በቃ ናቢ እረፍ፣ በቃ ተመለስ። ካለበት እስኪ ቤተሰቦች፣ ሰዎች ጠረቻታለሁ። ምን እንደምትል ግን በጣም መልስ ይኖራታል ብዬም አልጠብቅም። ሲጀመር እኔ እንጃ። ብቻ እስኪ ትምጣ። ቤተሰቦች፣ ሰዎች ጠረቻታ ለሁ ትደርሳለች ይሄኔ።

ምንድን ነው እያደረጋችሁ ያለሽ ምንድን ነው እያደረግሽ ምንድን ነው ምን ሆነ ምንድን ነው የምታደርጉት ነገር ለምን

ኔ እኔ ለምን በቃ ወደሽው ነው? ለም ትናንትና አይደለ? እንዲያወቁት እንዴት ነው በአንድ ቀን ልወደው የምችለው? እኔ በቃ ስላሳዘነኝ ነው። ምንድነው የሚያሳዝንሽ? ያለ እኔ ፍቃድ ለምን ሄድሽ ነው እኮ እያልኩሽ ያለሁት። ሁሌም ለማደርገው ነገር አንተ ማስፈቀድ አለብኝ ማለት ነው። አደግሽ አንተ? አይ ማደግሽ ጥሩ ነው። አደግ አርገሽ ነው አረን፣ አንቺ አልገባኝም። ለምንድነ እንደው የተባደርከው ለምን ሄድ፣ አሳዘነኝ ላውራ ስለፈለግ የሱን ስሜት አንይም ስለማውቀው ስለታመም ምን ደርሶብሽ አንቺ፣ ምን አይተች አይተሽ ነው በሱ እንትኔ ያልሽው። ታዋቂ ስለሆንኩ ሁሉንም ነገር ስለኔ ታውቃለሽ ማለት አይደለም። አሃ አደግሽና፣ አንቺ እንትን ማለት ጀመርሽ። አይደለም ይሄ ከማደግ ጋር ምን ያገናኛል? አብረን በቃ ቢያንስ እንኳን ሁለታችን ሄደን ደስተኛ ሆኖ ግን በቃ ብቻ ብቻ አይን ደሞ እንደምሆኝ ማኝ እፈልጋለሁ። ለምንድን ነው የምታገኘው? ብቻሽ፣ ምን ችግር አለው? እኔ ስለፈለኩኝ ነው አይደለም። አይ ይሄን ያህል ለምንድን ነው ያናደደ? አይ ጎበዝ አድገሻል ማለት ነው። አሁን ሲጀመር በቃ እኔ ራሴ ነው እጄን ላውጣ ማለት ነው። ስለአንቺ አይመለከተኝም። ኧረ አይገባኝም። በምን ሂሳብ ነው? እየተረጎምሻለሁ እኮ ግራ ይገባኛል እኮ ሰምተሽኛል። እኔ ያልኩሽ አንድ ነገር ነው። ስለ አንቺ እኔ ምንም አይመለከተኝም ነው አይደል? አይመለከትም ሳይሆን በኔ ህይወት መወሰን አችልም ባንጂ ህይወት መወሰን አልችልም። እኔ እኔ ላሰብኩት ነገር ባህሪም በደንብ ታውቃለች። ላሰብኩት ነገር አደርገዋለሁ። የማንንም ፍቃድ አልጠይቅም። እያወክ ደግሞ ለምን እንደዚህ እንደምትቃወመኝ አላውቅም። አምኜበት ነው የሄድኩት። መቼ ሳራ ሳላስብበት ሳልወስነው ምናምን አይደለም

እኔ እንደ ታናሽ እህቴ አይቼሽ ነው እንደዛ ልቆጣሽ ቻል ሆነ እቶም እንደማንም እንደምንም ብትሆኚ ለኔ ስሚኝልሽ ለኔ ምንም የማይመለከተኝ ነገር የለም ምንም እኔ አሁን እንደ አብሮ አደግ በቃ ብዙ ነገር እንደ ታናሽ እልክሻለሁ እንደ ታናሽ እቆጣሻለሁ አይደል ያን አስቤ ነው ስለዚህ ካምባላ ለነበረን ነገር ሁሉ አመሰግናለሁ። ካሁን በኋላ በአንቺ ወቶ ምንም መግባት አልችልም። ጆበ እግዚአብሔር እንደምቀያለም ነገር ማድረግ ትችያለሽ። እንደፈለግሽ መሆን ትችያለሽ። መብትሽ ነው፣ ግን እኔ አይመለከተኝም። ስለ ሁሉም ነገር አመሰግናለሁ። ሄልሽ አንድ ነገር ብትሆኚ ምንም ን ምንም አንድ ነገር ምንም በቃ የትኛውም ነገር ሆኜ እኔ ነበርኩ። አሁን ግን በምንም አይነት ነገር ሁሉ ነገር እጄን አውጥቻለሁ። በቃ ከአሁን በኋላ አጠገብሽም አልደርስም፣ አጠገብኝም እንዳትደርሽ። ለምን ማለት ነው

አያገባኝም አይደል? እኔ አገባሁም ያልኩት በሱ አይደለም እንጂ እኮ እሱ በምትወሰኛቸው ነገሮች እኔ አይመለከተኝም። ምን ማለት ነው በቃ ያ ስለሆነ ደግሞ፣ አንተ እኮ ወንድሜ ማለት አይደለ እንዴ እኮ እሱ። ይኸውልሽ፣ አይደል? ይኸውልሽ፣ ሄይመን ትሰሚኛለሽ? ድጋሚ እኔ ስለአንቺ ምንም አይነት ነገር አላወራም፣ ምንም አይነት ነገር። ይቅርታ። ከአሁን በኋላ በቃ ስንሄድ፣ ሰላም ሰላም፣ ስንገናኝ በቃ ምን ማለት ነው አለቀ። ስለአንቺ አሁን እንደ ታናሽ ምንም አይነት ነገር ምንም ልቆጣሽ አልቻለም፣ ምንም ላደርግ አልቻለም። ሲጀመር ይኸውልሽ፣ ብዙ ነገር አሳልፈናል፣ አብሮ አደግነን። ከዚህ በኋላ ግን ያን ነገር አመሰግናለሁ። በቃ የፈለግሽበት መሄድ ትችያለሽ፣ እንደፈለግሽ መከታል ትችያለሽ። በቃ ይቅርታ፣ ቀረንዶ። የምር ይቅርታ። በቃ እኔ በቃ ውለተኛ አላደርግም። እንደ ወንድሜ ፍቅርህንማ ዓለሜ ተስፋህንማ በአንጀቴ በልቤ ያኑር እ ግን ደሞ ይኸውልሽ የትኛውም ሰው ተቀርቦ ነው የሚታየው። አንድ ቀን ከኔ ጋር ስላየሽው ሮጠሽ መሄድ፣ አይ እኔ ደግሞ አይመለከተኝም ማለት ከሱ ጋር ጨርሼ ሁሉ ነገር፣ እሱ ሁሉ ነገር ይሆንሻል። ይማን በቃ አትሂድም። ስሚኝ፣ ከኔ እሱ ይበልጥብሻል። ምን ማለት ነው በልጦብኛል? ወይኔ እንዴ፣ ምን እያልከኝ ነው አይደለም። ለምን ጥሩ ነገር አደረግሽ ነው? አልገባኝም። ለምን እንደዚያ፣ ለምን ጤንነቱን ጠየቅሽ ነው? እኔ መልካምነት በጣም ነው የምወደው እና ታዲያ ምን ነው? እኔ ያን ነገር አይደለም። እኔ መልካምነት ስለምፈልግ ነው እኔ እያመመኝ እሱ ጋር ያን ነገር አይደለም። ለምን ሴት ልጅ ነሽ፣ የትኛውን ሚስጥሩን ሳታቂ ለምን ሄድ? ስለሱ ሚስጥር ምን ታውቂያለሽ? ለማወቅም ለማወቅ ምን ይቀርብ አለበት እኮ፣ የግዴታ ነው እኮ ቀርቤ ነው ማየው። አይደል ነው እኮ ያየሽው። ለምን አንድ ቀን አውቀሽው? ሲጀመር እሱ ጋር ምን ያስኬድሻል? በምን ጉዳይ ነው እሱን የምትጠይቂው? ያለበት ስራው ላይ ምን ላይ እንደሆነ፣ አንድ ቀን ደስተኛ ሆኖ አግኝተነዋል።

ድጋሚ እንዳላሽ ከሱ ጋር ድጋሚ እንዳላሽ ያለኝ ፍቃድ። ሂጂ ስልሽ ሲጀመር ሂጂ አለልሽም። ማግኘት ካለብን አብረን እናገኘዋለን። ድጋሚ አናገኘው ሲጀመር። በራሴ እጅ ነኝ። እጄን በእጄ በላሁት የሚባለው። እንዴት እሱ ራሱ ብቻሽ መጣሽ አይላትም? እንዴት አልጠይቀሽም? ጠይቆኛል። ምን አለሽ? በቃ እንደውም እሱ በጣም ለአንተኔ ተጨነቀው እንዴ ነው ሲጀመረኔ በማስተካከለሽ መንገድ አስተካከለሽ። ወንድሜ ፍቅርህንማ አለም ተስፋህንማ፣ ባንጀቴ በልቤ አኑሬ ከረምኩ እኔ እስከ ዛሬ ወንድሜ ፍቅርህንማ